በጥልቅ ሀዘን ውስጥ ላይ ነን። የተወዳጁ ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት መለየት የተሰማነው እጅግ አሳዛኝ ዜና ነው። ለብዙ ዓመታት በሳቅ ሲያጠምቅ የኖረው ወንደሰን እንደ ምንጮች ዘገባ በድንገተኛ የልብ ምክንያት ሕይወቱ ማለፉን ስንሰማ ልባችን ተሰብረዋል። አስክሬንም ለምርመራ በምኒልክ ሆስፒታል እንደሚገኝ ተገልጿል። አይቺ ያለም በጣም በሚያሳዝን ሁኔታ። እውነት ሞት ክፉ ጨካኝ ነው። ልብ ሰባሪ ሳቅታ መልከ መልካምና ፈገግተኝ ፈገግታው በቂ ብቻ የሆነው ኮሜዲያኑ በጣም በሚያሳዝንና ልብ በምሰብር መልኩ ባልተጠበቀ ጊዜና ሰዓት በልብ ህመም ህልፈቱ ተሰምቷል። ከዚህስ ሆስፒታሉ ምን ይል መስ፣ ሞት ጨካኝ ነው። ሆስፒታሉስ ምላሽ ምን ይሰጥ ይሆናል? በምን ምክንያት ህይወቱ አለፈ? እውነት በልብ ምክንያት በጣም የሚያሳዝንና ልብ ሰባሪ በጣም ተወዳጅና በኢትዮጵያውያን ዘንድ እንቁ የሆነ ኮሜዲያን አሉ ከተባሉት ፈርጥ ኮሜዲያን በፊልም ስራና በተለያዩ ነገሮች የሚያምርበት ሁሉ ነገር የሚያምርበት የአርት ባለሙያ ማለፉ በርካታ ኢትዮጵያኖችን ያሳዘነና እንባ ያራጨ ክስተት ሆኗል። በአሁን ሰዓት ቤተሰቦቹ የአስክሬን ምርመራ ውጤትን እየተጠባበቁ በከፍተኛ ልብ ስብራት ውስጥ እንደሚገኙ ጭምርም ነው። ለአድናቂዎቹ፣ ለወራጅ ዘመዶቹ መጽናናትን እንመኛለን። ከሚዲያችን ይህ በጊዜ ኢንፎ ነው። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኘው ሰላም ቆዩልኝ።